ሩታዬ፣ ማለት ነው ቀበጧ ቅብጥብጧ፣ የቤቱ ድምቀት ማለት ነው። ዛሬ አብርሽን እንግዲህ እሄዳለሁ እያለች ነው። ወዴትም እሄድ የለም። አንቺ እኮ በአብርሽ ልብ ውስጥ ታተመሻል። በቃ ወደዚህም ወደዛ መሄድ አትችም። ያለ አብርሽ አብርሽ ያለ አንቺ አትችሉም ሁለታችሁ አይተናችኋል። ወዲህ ነው የሚሄድ፣ ንቅንቅ የለም። ቤተሰቦች እንዴት አመሻችሁ፣ ሰላም ናችሁ ወይ? እኔ ጋር ሁሉ ሰላም ሁሉ መልካም ነው እግዚአብሔር ይመስገን። እናንተ ጋም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ አደርጋለሁ። በያላችሁበትም የዓለም ዳርቻ ሰላማችሁ፣ ጤናችሁ ብዝት ትርፍርፍ ይበልን፣ የእኔ ቅመሞች ማለት ነው። ዛሬ እንግዲህ ሩታዬ ቀበጧ ማለት ነው። ብዙዎቻችሁ የምትወዷት የምታደንቋት፣ ከአቤል ጋር ከዛ ከምርጥ ጓደኛዋ ወንድም ዋጋ ይቀርታ ወንድም ዋጋ በመሆን አብርሽዬን እንግዲህ በኃይለኛው ፕራንክ አድርገዋለች። እሱም ደግሞ በዚህ በተጨናነቀበት ሰዓት ለራሱ የዱባዩ ሰርግ አይምሩን ቢዚ ባደረገበት ሰዓት ቀዳዳ እየፈጠረች እሄዳለሁ ወደ ቡታጀር ሊሄድ ነው ብላ ሁለት ጃኬት በሻንጣ ውስጥ አስገብታ ይህንን አይዲያ ያመጣው ግን አቤል ነው እና ወደ ቡታጀራ ልሄድ ነው በማለት አብርሽን በኃይለኛው ነበር ፕራንክ ያደረገችው። ያውም ደግሞ በራበው አንጀቱ፣ አይገርምም? ምሳ እንኳን አልበላም። እንዴት እንደተበሳጨ አጠይቁኝና፣ ሩታዬ ታይ አብርሽን አታበሳጭብን እያሉ ነው የመዳም ቅመሞች። ታይ አሁን የሰርጉ ሁኔታ ራሱ እያጨናነቀው ነው ቢዚ፣ አታደርግብን። በዛ ላይ ፍቅራቸው፣ የበፊት ፍቅራቸው ተመልሶ እንዴት ደስ እንደሚል ሩታ ራሱ በዛ ውበት ላይ ማለት ነው። ደፋ አባት በቃ በቃ ሩታ ያለ አብርሽ፣ አብርሽ ያለ ሩታ አይሆንም እኮ እውነት ነው የምላችሁ። እና ሚስት ባል ከደጅ ሲገባ እግሩን አጥባ ጃኬቱን ተቀብላ ምሳ ቅርባ ነው። አንቺ ደግሞ በፍራንክ ጠበቅሽኝ ያለ አብርሽ ማለት ነው። በየሁለት በየሶስት ቀኑ እኔና አንቺ መጨቃጨቅ አለብን ነው ያለው። እና ሚስት የድሮ ሚስት ናት እሷ። በነገራችን ላይ አብርሽ፣ ይሄ ያው ሚስቶች እኮ እንደዚህ የለም እግር አጥበው ምናምን። አሁን እኮ ያለንበት ያው ሀያ አንደኛው ክፍለ ዘመን ውስጥ ነው እና የድሮ የእናቶቻችን ጊዜ ውስጥ ነው እሱ ያለው፣ እግር አጥቦ ምናምን። ግን ደስ ይላል እኮ ለባል ክብር መስጠት በጣም ነው ደስ የሚለው። ግን የአሁኑ ወጣቶች ማድረግ አይቻሉም አይችሉም ምንም ማድረግ አይቻልም። እና የአብሪሽ ንግግር ስላሳቀኝ ነው ቤተሰቦች። እና ሚስት ባሏ ከደጅ ሲመጣ ጫማ አውልቃ ጃኬት ተቀብላ አለ ጫማ አውልቃ እግር አጥባ ምሳ ቅርባ ነው አለ ሃያ አብርሽዬ። እሱ ድሮ ነዋ በነጋሽዬ ጊዜ ነው። አሁን እንደዚያ የለም። እና ባይሆን ጃኬት ተቀብላ ምሳ ሰርታ ልጠብቀ ትችላለች። እግራ አውሉ እኮ አጥፎ ምናምን ድሮ በድሮ ጊዜ ይመስለኛል አልሚስ ሰቦች እና ግን ያው ብዙዎቹ የመዳም ቅመሞች። አብርሽ ለራሱ በሰርግ ተጨናንቋልና፣ ድምቀታችን ሩታዬ የእኛ ቆንጆ እባክሽን ልጁን አታጨናንቂብን፣ ለራሱ ቢዚ ነው አሁን። ስንት ቀን ነው በጣት የምትቆጠር ቀን ያለችው መስለኛልና እንደዛ እያሉ ኮሜንት እየሰጡ ነው። ና አሁ ሩታዬ፣ እሱ ራሱ በጣት የምትቆጠር ቀን ውስጥ ሆነን እንዴት ብታጀራ ሄዳለሁ ያለሽ ብሎ ቦግ ነበር ያለው አብርሽ። እና ያው እንደምታውቁት አብርሽ ታጋሽም ነው፣ ሲናደድም እንደዛው ነው እና መጨረሻ ላይ ፕራንክ መሆኑን እራሱ አላመንም። ሻንጣውን ተቀብሎ ሁሉ ወደ ውስጥ ነው የገባው። እና ሩታ ቤት በሳቅን የፈነዳችው ግን እኮ አልቻለችበትም። መዋሸት አትችልም አልቻለችበትም። ግን ያው የአቤል አይዳ ነው። እና በዚህ አጋጣሚ አቤል ምርጥ ልጅ ነው፣ እውነት ለመናገር ማለት ነው። ምክንያቱም ሩታና አብርሽ በመሀል ክፍተት በነበረበት ሰዓት፣ ሩታ ውጭ ከእነ ሜሪ ጋር በነበረችበት ሰዓት ራሱ እሱ ሚዛናዊ ነበረ፣ ከአብርሽ ጋር ሊያስታርቃ የሚያደርገው ሁኔታ ምናምን በቃ ደስ የሚል አስተዋይ ልጅ ነው። እና እንደዚህ አይነት ሰው የዋህ ነገር ነው። እንደዚህ አይነት ሰው ማግኘት ቀላል አይደለም። ሚዛናዊ ሆኖ ያንንም ያንንም እንትን ብሎ መሀል ሆኖ ለማስታረቅ፣ እንደነ ሜሪ ማለያየት ሳይሆን ማስታረቅን ለመፍጠር የሞከረ ልጅ ነው እና ለዛ ነው ደስ የሚል ልጅ ነው ያልኩት። እና በዚህ አጋጣሚ የዛሬ ፕራንካቸው የሚገርም ነበረ። ግን አብሮሽርቦት ነበር በቃ አለቃቀስ። እውነቱን ነው፣ ሆድ እኮ ጊዜ አይሰጥም አለ ለራሴ ከስራ ነው መጣው፣ እርቦኝ ያለ ምናምን በቃ ፈገግታዋ የሩታዬ የደስ ደስ ይላል። በዛም ደግሞ ልፊያቸውን በዛው ልክ እና ያው ፍቅራችሁ እያበብ ይስመር ይድመቅ። ሩታና አብርሽ ለዱ ክበዱ። የዱባይን ሰርግ ደግሞ ያው በጉጉት ነው ሁላችንም የምንጠብቀው። ቤተሰቦቼ አይደል እንዴ? በተለይ የሩታና አብርሽ አድናቂዎች ማለት ነው፣ በጉጉት ነው የምንጠብቀው። ከዚህ በኋላ መጣላት የለም ሶስተኛው ግን መለያየት ምናምን የለም። ለሁለት ለሁለቱም ትምህርት ነው።